ሰላም፣ ሰላም እንዴት ናችሁ? የኢየሱስ ስም ተባረከ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማረግ አይቻልም። ክብር ለኢየሱስ ይሁን። ስሙ የነቡት እንትና ናመን ነው ቀየርን። ሌላውን እንኳን እኛን ራሱን ማዳን ያልቻለውን ሰርቶ ባላሳየን ሁሉም ቃል አባይ በምድር ረፍት ይሄ አያስቅም፣ በጣም ያሳዝናል። ሰው ክርስቶስን ካላወቀ ሃይማኖተኛ ብቻ ከሆነ እንደዚህ ነው ውጤቱ። ስርዓት ብቻ ይሆናል። በቃ እንደ ቃሉ የሚባል ነገር የለም። ያሳዝናል። ህይወት ኢየሱስ ነው። ከእሱ ውጭ መንገድ የለም። እንግዲህ ምንም ማድረግ አይቻልም። ንውረ ኢየሱስ ስም መዳን በሌላ በማንም የለም የሚለውን የሐዋርያውን ቃል ተገቢ ባልሆነ መንገድ ይረዳውና አይ መልእክት አድኑም ይል ይሞክራል። እስቲ ከዚያ በፊት ጠይቃችሁ፣ ከዚህ ቤተክርስቲያን ስትወጡ አንድ ሰው በር ላይ ጠብቆ ድናችኋል፣ ሌላችሁ መልሳችሁ ምንድን ነው? ድናችኋል? አልዳናችሁ? ድናችኋል ከምን አይባል። እንደው ዝም ብሎ ድኛለሁ አለን። ለምሳሌ እዚህ በመቀመጣችሁ ውጭ ካለው ጫጫታ ድናችኋል? አልዳናችሁ? ዝምሮድኛ ነው ይባላል። እሺ ካመኑ ማለት አሁን ሆስፒታል ሄዳችሁ በሽተኞቹ ድናችኋል፣ ወጥራችሁ ምን ነው ይሉት በድን ሆስፒታል ምን አስቀምጣይ ነው አይደል? ስለዚህ መዳን እንደ ነው ሁኔታው ነው። ግን እንደሰማችሁት ነው፣ በግራም በቀኝም ያለውን ሁሉ ሄዶ የሚጨብጠው ለምንድን ነው? አንተ የመዳን መንገዱን እንዳታቅ ነው። የሰው አፈ ታሪክ፣ ሰው ሠራሽ ትምህርት ብቻ እየተቀበልክ እንድትኖር ነው። መዳን በሌላ በማንም የለም ብለው መጽሐፍ ነው ይህንን ምንም ማድረግ አይቻልም። አቤት! አቤት! ይሄ ቀጥታ ከእግዚአብሔር መንግሥት የወደቀ ሰዎቹንም ይዞ የሚወድቅ ሐሳብ ነው። የተለየ ሰው ሰራሽ ትምህርት ነው። መጽሐፍ እንዲህ ብሎ ይናገራል። ወደ ገላትያ ሰዎች ምዕራፍ 5 ቁጥር 4 በሕግ ልትጸድቁ የምትፈልጉ ከክርስቶስ ተለይታችሁ ከጸጋ ወድቃችኋል። በራስ ስራ ለመጽደቅ መሞከር ማለት ከእግዚአብሔር ተለይቶ መውደቅ ነው። አይቻልም፣ ሊሆንም አይችልም። መጽሐፍ ደግሞ እንዲህ ብሎ ይናገራል ወደ ኤፌሶን ሰዎች ምዕራፍ ሁለት ቁጥር ስምንት እስከ ዘጠኝ ጸጋ በእምነት አድኗቸዋልና ይህም የእግዚአብሔር ስጦታ ነው እንጂ ከናንተ አይደለም፣ ማንም እንዳይመካ ከሥራ አይደለም። ብለ እኔ ሰርቼ ላይታቸው እርጄ እገባለሁ ብለ እንድታመን ሰው ሰራሽ ትምህርት እንድትከተል የሚሰራ ሴራ እኮ የከሸፈ የወደቀ አሳብ። መጽሐፍ ይሄን አይናገር። በሽታ መዳን በሌላ በማንም የለም ብሎ መጽሐፍ የምናገረው ስለ ሰማይ ነው እንጂ ምድራዊ በሽታ አይደለም። ይህ ከጉንፋን ከታይፎይድ ከታይፌስ፣ እሱን አይደለም። አቤት አቤት አምጥቶ እንደምንም አድርጎ እዛ ውስጥ መክተት አይቻልም። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያልናል። እንግዲህ ምንም ማድረግ አይቻልም። ስበይን አሁን አንተም በጋሽም ትዝ ትላንትና ኮ የነበራችሁ ተጽዕኖ አለ። ተወግዛቸዋል፣ ግን ባትወግዙም አትቆዩም ነበር። እኔ አሁን አንዳንድ ሰው ተወግዘነው የወጣው ይሉኛል። ተወግዤ አይደለም የወጣው አውግዤ ነው የወጣው እንትን አሁ ጊዜ ነው የወጣሁት። እኔ በትክክል መጽሐፍ የወላችሁ አንድ ነገር ልንገራችሁ። የኦርቶዶክስ ጥላት አይደለንም። ግን መጽሐፍ ቅዱስን ደግሞ የተረዳ ሰው ኦርቶዶክሳዊ መሆን ይችላል አላምንም። እኔ ለምን ካላችሁ ኦርቶዶክስ መጽሐፍ ቅዱሳዊ ስላሉ ነች። አለቅ አራት ነጠ አይደለችም። ሀዋስ ትናንት በመጽሐፍ ቅዱስ ከነበረው ማዕከላዊ እውነት ነው ተንሸራቶ የወደቀው። በጣም የሚገርማችሁ ነገር ደግሞ ልንገርህ፣ አይንና አፍንጫይን የማውቀውን ያህል ሀዋዝን አውቀዋለሁ። እኔ በጣም የማዝነው ሲቀረት እንኳን አፍንጫውን አልበ ኮንፊደንስ አልነበረው። እኔ አሁን እኔ ከምር ነው የምናገረው፣ ኮንፊደንስ እንኳን አልነበረው። እያዩ አፍንጫው ሰው አፍንጫው ያለባል እንዴ? ሀዋዝ ሀዋዝ እኮ ቆዳው ያዞ ነው። ጀግና እኮ ነው የወንጌል አርበኛ። ትናንትና ባገለገለበት ጊዜ መቼ ነው ያለ ቅድመ ሁኔታ ይመስል፣ መቼ ነው ጌታ ያለ ቅድመ ሁኔታ ሰብክ ብሎ የዘመረ ሰው። መጽሐፍ ቅዱሳችንን ልናስቀምጥ ዳር ዳር በምንልበት ዘመን እኮ የሐዋዝ መዝሙር አዝምት ሆናልኛ። ያው እንደሰማችሁት ነው ወንድማችን፣ ወይም ደግሞ ወንጌላዊ ቃል አብ እየተናገረ ያለውን እየሰማችሁት ነበረ። ቃልዬ ደህና ነህ? እንዴት ነህ? አንድ እውነት ነገርን ተናግረሃል። ምንድነው እውነት ነገር የተናገርከው? በጋሻውና ትዝታው ከቤተ ክርስቲያን ሲወገዙ ነው ጥለው የወጡት። እሱን ልክ ብልሃለን ቢባል ትዝታው እናትና ልጅን በዝሙት ሲቆይ፣ ቤተ ክርስቲያኗ ዝሙተኛን ስለማታስቀጥል ነው ያወገዘችው። ሌላ በትምህርት በምናምን አለም በጣም ዝሙተኛ ነው ባለትዳር የሆነች ሴት ጋር አብሮም የተኛ ነው። እናትና ልጅንም ደግሞ አብሮ ያጫወተ ሰው ነው። ቤተ ክርስቲያኗ ከክህነትም ከሁሉ ነገርም ስታወግዘው ነው ጥሎ የወጣው። እውነት ልክ። ግን ስለ ሐዋዝ ያወራኸው ደህና ነህ። ግን መጽሐፍ ቅዱስን ያነበበ ሰው ኦርቶዶክስ አይሆንም የሚያልከው ልክ ነህ። ግን መጽሐፍ ቅዱስን የተረዳ ሰው የምር አንባቢ ሰው ከሆነ አንባቢ ጴንጤ ከሆነ ኦርቶዶክስ ነው የሚሆነው ለሚባል መጽሐፍ ቅዱስን በአግባቡ ተርጉማ ተረርታ የምታስረዳ ብትኖር የኢትዮጵያ ኦርቶዶክስ ተዋህዶ ናት ወይም ደግሞ ተዋህዶ እምዬ ተዋህዶ ናት ማለት አንተ አውጋሽ ለአንዳንድ ጉዳይ መጥፎ ቢሆንም ደፋር መሆን አንዳንዴ ጥሩ ነው መሰለኝ ተሜ ከሰዓት ጠጅ ከጠዋት እንደዚህ ማውራት ግን አይከብድም። እንትና ዝሙት ይሰራል፣ እንትና ከእናትና ልጅ ጋር ይተኛል። አሁን አንተ ይሄን ለመናገርም ቻልክ? ከስካርና ከጠጅ ተለይተ ይሄን አይል ማራገብ እኮ አይጠበቅብህም። ኦሬዲ ሄዳል፣ አትባረርም። ይሄን አይል አትፍራ። ለነገሩ እንደዚህ ውሸት ካልተናገርክ በአደባባይ ያልሆነውን ሆነ ካላልክ አትወደድም፣ አትፈለግም። ያለ አማራጭ አንድ ነው፣ የሌለውን አምጥቶ መለጠፍ፣ ስም ማጥፋት፣ ውሸት መናገር። መጽሐፍ ቅዱስን የሚያውቅ ሰው አይደለም ይላል። እስቲ ካወቀው ተናገር። የጠጅ ቤት ንግግር ተናግረ ነው የሄድከው። መቼም ጠጅ ቤትም ሆነ ቪዲዮ እየሰራ ሊሆን ይችላል። ያው አረቄና ጠጅ ላየውም እንጂ የዛ ሰፈር ንግግር ነው። መጽሐፍ በልጁ የሚያምን የዘላለም ሕይወት አለው የሚለውን አንብቦ ነው በእናንትና መንገድና ሕይወት አለ ብሎ ሰው የሚሄደው ስለዚህ ማንም በክርስቶስ ቢሆን አዲስ ነው፣ አሮጌ ነገሩ አልፏል። የምልሆን አንብቦ ሰው ወደዛ ይሄዳል። ለተቀበሉት በስሙ ለሚያምኑ ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ብሎ ያንንም መጽሐፍ አንብቦ ሰው ወደዚህ ይሄዳል። ከአምሳ ስድስት መንገድ እገባለሁ ብሎ አጉልና ሰው ሰራሽ ትምህርት አምኖ ወደዛ ይሄዳል። አንተ ወረዲህ ስለገባ ሰዎቹንም እዛ ይዘህ ለመግባት ዋጋ አትክፈል። እግዚአብሔር ይቅር በል ና ወደ ኢየሱስ ህይወት፣ እሱ ነው፣ ከሱ ውጭ መንገድ የለም። ተረታታ አንብብ። ስም ማጥፋት ብቻ ለነገሩ ከዳብሎስ የተማርከው ነው። በስራ አንድ ናቸው። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ስሞነው ጠቢባን እያላዩት እውቀት ለእኔ ተገልጦ የጌታን የማዳን ምስጢር ነፍሴ ተረድታል። አረ ዘማሪዎች ግን ተዉ፣ አረ እባካችሁ ተዉ። ሰሞኑን ደግሞ የምትነሱ ዘማሪዎች፣ በተለይ ሴቶች፣ በጌታ በኢየሱስ ምንድነው የሚሻላችሁ? አረ አድቡ፣ ተዉ እ ይሄ ለመኪና ለግድግዳ ራሱ የማይሆን ቀለም። ከየት ራሱ እንድን ከየት አገኘሽው ራሱ? በጌታ በኢየሱስ አረ ነውር ነው ይሄ። አንደኛ ላንቺ ነው እንደ የምደርስሽ አውቃለሁ። ሌላ ደግሞ እሷን ለመምሰል ለሚፈልጉ እንደሷ ለመሆን ለምትሹ ሴቶች ለእናንተም ጭምር እንደዚህ አይነት ከበቃ ከሄሊኮፕተር የሚታይ ከለር ያለው ምንድን ነው የሚባለው ነገር ተቀብታችሁ እባካችሁ መድረክ ላይ አትቁሙ። ቢቻላችሁ አትቀቡ፣ ካልሆነም ደግሞ በጣም ዲሰንት የሆነ ነገር አድርጉ እንጂ እንደዚህ ኧረ፣ በጌታ በኢየሱስ ስም! ይሄ እኮ ማታ እኮ አንጸባራቂ እኮ ነው የሚመስሉ። እንዴ፣ አላድሙ በጌታ በኢየሱስ ስም። እንዴ፣ በስንቱ ተሳቀን እንችለዋለን። እውነት እኮ ነው። በጣም ደፋሮች እየመጡ ነው። እግዚአብሔር የተመሰገነ ይሁን። ማንንም አይፈሩ። በዚህ ጀምረናል። እንደዚህ አይነት ነገር እያየን እናልፋለን። እንደዚህ አይነት ጉዳይ ላይ ፍርሃት የላቸውም። ነገ ምን እንደሚያሳዩ እግዚአብሔር ብቻ ይሁን። አያሞቅሎች አሞቅ ነው። በቃ እረ፣ መቀዝቀዝ የለም። ታናስቁጭ በል። የኢየሱስ ስም የተባረከ ይሁን። ምንም ማድረግ አይቻልም። ስሙ ይንንም አውቶማቲክ መኪና ወደዚህ ሀገር ሲገባ ደላላ በጠቅላላ አውቶማቲክ መኪና ስሙን አጠፋው፣ አጠፋው። አቤት ትዝ ይላቸዋል። የሆነ አውቶማቲክ ማነው አልነበረ። የተለመደው በቃ ማኑ ሽመና ነው ሽመና ስቲክ ትይዛለህ። ከዛ በኋላ ፍሬም ፍሪ ሲሆን እየረክ ሽመና ነው በቃ። ይሄ እዚህ ሲል ስፖርት ሲሰራ የነበረ ጠቅላላ አውቶማቲክ ፈረንጅ ጠቅላ ሞተሩን ታነዛለህ። ነዳጅና ፍሬም ብቻ ራሱ ነው እያሰበ መሄደው ራሱ እያሰበ ዳገት ላይ ማርሽ ይጨምራል። ራሱ ነዳጅ በሰጠው ቁጥር ማርሽ ይቀይራል። የተለመደው ግምድ ነው። እኛ ጋ በቃ ሽመና ሽመና። ልክ አውቶማቲክ ሲመጣ የኢትዮጵያ ደላላ ጠቅላላ አውቶማቲክ የሚባል መኪና እንዳገዙ ችግር አለበት፣ መካኒክ የለውም ምናምን አሉ። አሁን ጠቅላላ ሴቶቻችንን፣ አዲስ አበባ ውስጥ ያሉ ጠቅላላ የሚነዱት አውቶማቲክ ነው። ተረክ ያደረጉትና ነዳጅ ብቻ ነው የሚሰጡት። እንዲህ እንዲህ የለም። አሁን ተመልከት፣ አንተ አውቶማቲክ መኪና ከለመድክ በኋላ ማኑዋል ላይ መሄድ ሽመና ነው። ግሬስን ከቀመስክ በኋላ ወደ ሕግ መዞር አሁን ጉዳይ ነው። ራስ አንድ ጊዜ እንዲሁ በነፃ ድኛለሁ ብለ እንዲሁ በነፃ ብለ ዘምረ እኛ አገልጋዮች ህዝቡን የማናደርገው ነገር የለም። አንድ ቀን እንመጣና ምሕረቱ ለዘላለም ነው፣ ፍቅሩ ለዘላለም ነው ብለን ህዝቡን አሜን እናስብለዋለን። ከዛ የሆነ ቀን ደግሞ ሞቅ ሲለን ትዕግስቱ አልቋል፣ እኔ እንጃ አላችሁ፣ አሁንስ በቁጣ ሊገለጽ ነው። ደስ ሲለን ደግሞ እናስተኘዋለን በደረቱ፣ የሆነ ቀን እናስቆመዋለን። ህዝቡ በቃ መከራውን አየህ፣ አንዴ ሲተኛ፣ አንዴ ሲቆም፣ አንድ ጊዜ እግዚአብሔርን የፖሊስ ዱላ የያዘ ፌደራል አስመሰለን ቸርች እናስገባዋለን። የአንዳንድ ጭንቅል ጭንቅላትን ደሴምል ቆንጆ ማለ እንዲሁ በነፃ ክብር ለኢየሱስ። ወይንንም እንዴት አርገን ነው ትንሽዬ ደሴት የምንሰጠው ለእግዚአብሔር? እሑድ ጠዋትን ብቻ ትሰጠዋለህ ለእግዚአብሔር። ትልቅ አይደለም ወይ እግዚአብሔር? በነገራችን ላይ እኮ እግዚአብሔር አይሰጠውም፣ እንደውም ካላችሁ ራሱም ተከራክሮ ያውቃል። ምን ነው ምሰጡኝ ብሎ አንዴ። እሑድ ጠዋትን በመስጠታቸው እኮ የሚኮራሩ ሰዎች አሉ። መጣው አይደል እንዴ? ቸርች ታዲያ መጣሁልህ አይደል እንዴ? ሶ ሰጠው እኮ አስራት እንዴ፣ እስራኤልን እኮ ዝም ብለ እንደ መስጋና መስዋዕት ስጠኝ እንጂ እኔ እኮ አትሰጠኝም ብሎታል እኮ እንደ መስጋና መስዋዕት ሰዋው፣ ግን አትሰጠኝም። በሺህ ተራሮች ያሉ እንስሳት በሙሉ የእኔ ናቸው። ሳታመጣቸው በፊት ማለት እንስሳ እያመጡ ሰተው ሰተው ሲሉ ባይ ዘ ወይ ይሄ ብቻ ሳይሆን ያላመጣችሁት ገና ሁሉ የኔ ነዋል። አለ እግዚአብሔር። እንዴት ትልቅ አምላክ ነው። በጣም ትልቅ አምላክ። አንሰጣውም እኮ ለእግዚአብሔር። ብዙ ሰጠው አይባልም። ከራሱ ተቀብለን መልሰን ለሱ እረ ኢየሱስ ያለናል

ፓስተር ትዝታው ሳሙኤል እግዚአብሔር አስተው ይባርከም። አገልጋይ ማለት እንደዚህ ነው፣ ጥቅ ብሎ ማንንም የማይንቅ ሰው የተናገረውን አክብሮ የሚሄድ አረ፣ ክብር ለኢየሱስ ሲሆን በእውነት ስለአንተ እግዚአብሔር የተመሰገነ ዋው! እንዴት ደስ ይላል! ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ሃሌሉያ። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።